የሸካ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ አእምሮ ደሳለኝ በስልጠናው ማስጀመሪያ ላይ እንደገለጹት የሌማት ትሩፋት ንቅናቄዎችን በምግብ ራስን ከመቻል ባለፈ አካባቢውን ወደ ተሻለ ደረጃ ለማድረስ የሚያግዝ በአመለካከቱና በእውቀቱ ብቁ የሆነ ትውልድ ለማፍራት የሚያስችል ኢኒሽቲቭ መሆኑን ተናግረዋል። ጅምር ስራው በጣም ጥሩ ነው ብለን ወስደን ነገር ግን ስታንዳርዳይዜሽን አንጻር በክልል ደረጃ በተደጋጋሚ ስንገመግም ቀሪ ነገሮች እንዳሉ ፓኬጁ ላይ መሟላት ያለባቸው እየጎደሉ ነገሮችን እያሟላን፣ መንደሮችን ደግሞ በሞዴልነት የተለዩትን እያስመረቅን፣ አዳዲስ መንደሮችን እየፈጠርን፣ ይሄ የሌማት ትሩፋት ስራችን ዘላቂ እንዲሆን ማድረግ ስራ ላይ በልዩ ትኩረት መስራት አለብን በሚል ነው እየተንቀሳቀስን ያለ ነው። የሌማት ትሩፋት ዓላማው ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት አርሶ አደሩን የአመጋገብ ስርዓት በሀገር ውስጥ ምግቦች ለመተካት መስራትና የተመጣጠነ የአመጋገብ ስርዓት እንዲኖር ለማስቻል መሆኑን ተናግረው ለዚህ ስኬት በቅንጅት እየተሰራ ስለመሆኑ ጠቁመዋል። የመጀመሪያው እንደ ዓላማ የተያዘው በሀገር ውስጥ ምርት ከውጭ የሚገባውን ሀገር ውስጥ በማምረት በሌማት ትሩፋት ስራችን መተካት አለብን ብለን አንደኛው የተቀመጠ እንደ ሀገር የተቀመጠ ግብ ነው። ሌላኛው የምግብና ስርዓተ ምግብ ላይ የአመጋገብ ስርዓት መቀንጨርን በመቀነስ የአመጋገብ ስርዓት ላይ ለውጥ ለማምጣት ለሌማት ትሩፋት ላይ የምንሰራው ስራ በጣም በመሰረታዊነት አንዱ የሚያዝ የፓኬጁ አካል ነው። የክልሉ ግብርና ቢሮ የእንስሳትና አሳ ሀብት ልማት ዘርፍ የእንስሳትና አሳ ግብይት አቅርቦትና ስርጭት ዳይሬክቶሬት ዳይሬክተር አቶ አዝምራፉ አቶ በክልሉ የሌማት ትሩፋት ተግባራትን ውጤታማ ለማድረግ በርካታ ተግባራት በመሰራት ላይ መሆኑን ገልጸው ሕብረተሰቡ ለኢኒሼቲቩ በሰጠው ትኩረት በእንስሳት በዶሮና በማር ምርቶች አሁን ላይ መነቃቃት እየተፈጠረና በሁሉም አካባቢዎች ተስፋ ሰጪ ለውጥ እየታየ መጥቷልን ብለዋል። እኔ እንደ አገርም እንደ ክልልም ከጀመርን አሁን ሶስተኛ አመታችንን በባለፈው ሰኔ ሰላሳ ላይ ጨርሰን አሁን በመጨረሻው አመት ላይ ነው ያለ ነው። ይህ የሌማት ትሩፋት ኢኒሽቲቭ ከተጀመረ ወዲህ በጣም ደስ የሚሉ በጣም ለውጥ መጥተዋል። በተለይ እነዚህ ቅድም በተጠቀሳቸው ኮሞዲቲዎች የተሟላ ፓኬጆችን በተቻለ መጠን እያሟለን እየመጠን ነው አለ ነው። በስልጠናው የተሳተፉ ባለሙያዎች በሰጡት አስተያየት ስልጠናው የባለሙያዎችን ክህሎት ከማዳብር ባለፈ የሌማት ትሩፋት ፓኬጅን ወደ ተሻለ ደረጃ ለማድረስ አጋዥ እንደሆነም ጠቁመዋል። ከሁሉም ከአምስቱ ኮሜዲቲዎች አንጻር የሰራነው ስራዎች ምንድናቸው ናቸው። ጉድለቶቻችንን ለይተን አሁን የማጠቃለያ ምዕራፍ ላይ ወይ ደግሞ የማጠቃለያ አመት ላይ ስላለን በሁሉም ኮሜዲቲ በሁሉም በመረጥናቸው መንደሮች ሞዴል አድርገን የማስመረቅና አርሰደሩን ከዛ ስፍር ተጠቃሚ የማድረግ ስራ ላይ ነው ያለነው። የመጣ ያለው ውጤትም ለውጥም አለ። አርሶ አደሩም በጣም ደስተኛ ነው። በዛም ለውጥ ያመጣ ነው። ከገበያም አንጻር በቅርበት ገበያ ፈላጊዎች፣ አሁን ዶሮ መንደር ላይ ብንሄድ መጀመሪያ ዶሮን በጫጩ ደረጃ እናሳድግና ከዛ በኋላ በአካባቢ ላይ ወደ ዶሮ መንደር እናሰራጫለን። ፈላጊዎች ካሉ እዛ አካባቢ ላይ የእንቁላል ምርት የሚቀርብበት ሼድ ይዘጋጅና መቶ ገዝቶ የሚወስደት ሁኔታዎች የተፈጠሩ ነው ያሉት። አሁን ጊዜ የተሰጠ ያሉን ስልጣና ወዘን ተጨመረ መረል ላይ የምናወርድ ና አዳዲስ ክሎቶች የምናደርግ ሆነ የባሰ እድገት የባሰ ውጤት የባሰ ለውጥ እናመጣለን የሚል አሳብ አለኝ። በዚህ ልክ ነው። ሁለት ቀን ቆይታ እዚህ አካባቢ የቆየ ነው ስልጠናው። ከተለያዩ ዞኖች የተውጣጡ አሰልጣኞች በሌማት ትሩፋት ፓኬጅ በወተት በዶሮ፣ በንብ፣ በአሳ ሀብትና የእንስሳት መኖ ዝግጅትን ጨምሮ በእንስሳት ጤና አጠባበቅ ላይ ያተኮረ ስልጠናም ተሰጥቷል።